የሆነ ቪዲዮ ለቀሽ ነበረ፣ እኔው አንድ ሚሊዮን ቪው ያለው ቪዲዮ ማለት ነው። ምን አይነት ቪዲዮ? አነ ገረድ ምናምን እያልሽ ግርድና፣ አንድ ያደግንበት እኮ ነው፣ ሆነ ነው አሁን የልጅነታችን የጨረስንበት ግርድና። እንግዲህ ያው እንግዲህ አረብ ሀገር ሴት የምታውቀው ነው። አሁን ለቤተሰቦቿ እድሜ ልኳን የምትቀልጥ። እውነቴን ነው እምልህ ነፍስ ያትል ራስ የናትል ምን የናትል ልልበስ ላጌጥ ምን አትል። እን ይሁ እንግዲህ እድሜ ልኳን እንግዲህ እውነት የኖምልህ እውነቴ የኖምልህ። አሁን አንድ ማአት አለች። አአንድ ሁለት ናቸው ሁለት ናቸው ነ እድሜያቸው ሄዷል። እነሱ ለቤተሰባቸው ስታአሁን ድረስ እን ቤተሰቦቼ ሲሳካላቸውን ያገባለሁ ይላሉ። እንዴት አንጀት እንደሚበሉ እውነቴን እኮ ነው። እና የአረብ ሀገር ሴት እውነቴን ነው የምልህ ትቀልጣለች ትቀልጣለች ትቀልጣለች። ግን እንዲው ትቀልጥና ትቀልጥና ቤተሰብ አይረዳም አይረዳትም። ትመጣና እንግድነት እንግዲህ እስክትሄድ ድረስ እንደ ጨንቃቸዋል። አማርኛ ይገባሻል። ግን አረ አንተ ደግሞ እንዴው ምን ይላል ይሄ? ከእናንተ አማርኛ እኮ የኛ አማርኛ እኮ ነው ኦርጅናሉ። ኋላ ደግሞ እኔ የነገጥኩት ዲነገጥኩ ተናደድኩኝ

በኋላ ደሞ እኔ እንዴት ደነገጥኩ! ተናደድኩኝ። ተናደድኩና ግርግርድ ግርድና ያልሰራ ማን አለ? አሁን አንተ እዚህ ጋር ግርድና እየሰራህ ነው። ምክንያቱም ተንቀሳቅሶ ገንዘብ የሚያመጣ የላቡን ውጤት የሚጠቀም ማለት ነው ገረድ። በኋላ በቃ ተናደድኩኝና እስኮዝሚ አልኳት በእንግሊዝኛ ረኛ በአረብኛ አልቀረኝ። በእንግሊዝኛ ምንድን ነው ያልሻት? እስኩዝ ሚ አልኳት፣ ዊ ኦላር ገረድ አልኳት። እንደ ላ አንዷ እኮ ናት። እንዲ መጣች እኔ ላይፍ ላይ ነኝ። እንዲሁ መጣችና፣ እንዳንቺ ገረድ እንዲ ይሄ ግርድና አረብኛ በደንብ አድርጎ አስተምሮሻል አለችኝ። ሰላም አለይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? አላችሁ ለኛ ሁሉ ሰላም ሁሉ መልካም ዛሬ እንግዲህ ዓመት በዓል ነው፣ የአረፋ በዓል ነው። እንኳን ለ1446ኛው ለኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። ላለው ሙስሊም እህትና ወንድሞቼ ሁላችሁም በእያላችሁበት መልካም በዓል እየተመኘውኝ ዛሬ አንዲት እንግዲህ ይዤላችሁ መጥቻለሁኝ። እርግጠኛ ነኝ በደንብ ታውቋታላችሁና ይህን ቪዲዮ እዩት መጀመሪያ ኦፍኮርስ፣ ሀቢብቲ አነ ገረድ እና ይህንን ቪዲዮ ላይ ያለችዋል ዛሬ እንግዳይን አድርጌ ለእናንተ ትልቅ ሰርፕራይዝ ነው። እንግዲህ እንግዳይን አድርጌ እዣት መጥቻለሁኝ። እስኪ ስለ ቪዲዮ ያንን ቪዲዮ እንደዛ የሰራችበት ምክንያትና ሰዓት ምን ተብላ እንደነበረ እና በኮሜንትም በሆን ነገር የሆን ነገር ተብላ ነው እቺ ልጅ መቼም እንደዛ ብላ አነ ገረድ ምናምን ምናምን እያለች ግርድና ምናምን እያለች ያወራችውና እስኪ ትመጣለች። እሷን ደግሞ ሁሉንም መረጃውን እንጠይቃታለን ይሄ ነገር እንዴት እንደተፈጠረ ሁሉም ነገር ታሳውቀናለች ማለት ነው። እና ውድ ቤተሰቦች በጣም ናፍቃችኛል። ከተገናኘን ወራት አለፉ አ ወራት ምናምን ቢያልፈን ነው። እና በጣም ናፍቃችኛል። በስራም ቢዚ ሆኜ ነበር። ያው የአመት በዓል ስራዎች ተደራርበውብኝ እነሱን እየሰራው ነበር። አድመጪም ድርጅታችንን ታቁታላቸዋ፣ ብሔራዊ ፈርኒቸር እዛ ነው የምሰራውና፣ እናንተም የፈለጋችሁትን አይነት እቃ ማዘዝ ትችላላችሁ። ስልክ ቁጥሬም ኢንቦክስ ላይ እንትን ስክሪን ላይ አስቀምጥላችኋለሁ። በዛ ስልክ ቁጥሬ የፈለጋችሁትን አይነት ትዕዛዝ ማዘዝ ትችላላችሁ። እስኪ አሁን እንደ ውልላትና እንጥራታ የዛን ቪዲዮ እንዴት እንደዛ እንዳለች ምናምን እንወቅ እስኪ። ሁላችሁም ደግሞ እርግጠኛ ነኝ ልጅቷን እንደምትወዷት አውቃለሁኝ። ቲክቶክ ላይ ብዙ ተከታዮች አሏት። ወደ 85990 ተከታይ አላት። ሁላችሁም ታቋታላችሁ እየተስፋ አረጋለሁ ላይቭ ላይም ብዙ ሰው ይከታተላታል እና በቃ እንጠይቃት እና ልጅቷ ብዙ የትወና ብቃት አላት ቪዲዮቿ ላይ አይታችሁ ከሆነ ማለት ነው ብዙ አይነት በቃ በባህላዊ በጉራጌ በአማራ ክልል ቤትኛውም አይነት አማርኛዎች ሁሉን ነገር ትችላለች ይችላል እስኪ ትመጣና ደግሞ እናስ ሞክራታለን እናንተም በዚህ ቪዲዮ ዘናፈታ እንደምትሉ አልጠራጠርም ብቻ ልደውልላትና ልጥራት ወይ ፊዮ እንዴት ነሽ? አ አልሀምዱሊላህ። የት ሆነሽ ነው? እሺ። እኔም እኮ እዛው ሰፈር አካባቢ ነው ያለሁት እና እዛ መናፈሻው ቦታ እዛ መምጣት ትችያለሽ። በቃ አፍጠሽ እዛው ነኝ። እና ውድ ቤተሰቦች ጠርተናታል፣ ባይዘዌ ማለት ነው እህቴናት። እውነቱን ለመናገር ማለት ነው እህቴናት ውጭ ሀገር ብዙ አመት ኑራለች፣ ስድስት አመት ምናምን ኖራለች። አሁን ለበዓል እዚው ቡታጅራ መታ ነው እና ሁላችሁም ሰርፕራይዝ እንደሆናችሁ ተስፋ አረጋለሁ። እህቴናት ስል እውነት የናቴም ያባቴም ልጅናት። እህቴናት እና ይሄው በቃ እየመጣው ነው ብላለች፣ እስኪ እንጠብቃት። እና ልጅቷ ብዙ የትወና ብቃት እንዳላት ነግሬያቸዋለሁ። ብዙ አይነት አማርኛዎች፣ ብዙ አይነት ቋንቋዎች ትችላለችና። ግርድና ቆንጆ አድርጎ አስተምሮሻል አረብኛ። ኦፍኮርስ ኮርስ ሀቢብቲ፣ አነ ገረድ ኦፍኮርስ። ግርድና በደባር አድርጎ አስተምሮኛል። ገረድ ነኝ ስቲ፣ እስካሁን ድረስ ገረድ ነኝ። ምን ነው ግርድና ለማለት ቸኮች? ኦፍኮርስ፣ ግርድና፣ ሀቢብቲ ወላላት

እና ወደ ሀገርሽ እንኳን በሰላም መጣሽ። እንኳን ደህና ቆያችሁኝ። ምንድነው አማርኛሽ አረክ? ምን ሆንኩኝ? ዋ ዋይ አንቺ አማርኛሽ አስተካኪ፣ አይተካኪ። ሃይ ዋይ። እንዲሁ ቪዲዮ ዲዮን አንዳንድ ቃላቶች እንዲሁ ተበላሽተዋል እንዴ። ከተሜ ደርሼ ስለመጣሁ ፈረንጆቹ ሀገር ተበላሽቶብኛል። ያብይ እንዴ እንትን ግር እንዳይልህ ው ግራ እንዳይገባ፣ እነሱን ግራ አጋባሻቸው እንዳይገባቸውም፣ እነሱ ያቁኛሉ። ት ሁን ምድ የፈለግከይ አሁን የፈለግኩሽ። አላ ምንድን ነው መሰለሽ፣ የሆነ ቪዲዮ ለቀሽ ነበረ አንድ ሚሊየን ቪው ያለው ቪዲዮ ማለት ነው። ምን ዓይነት ቪዲዮ? አነ ገረድ ምናምን እያልሽ ግርድና፣ አንድ የደግንበት እኮ ነው አንድ እሺ ብቆይም ግን ያንን ሀሳብ እንዴት ነው የመጣልሽ? ማለት ማን ምን ብሎሽ ነው? አይ በል እንግዲህ አንዷ እኮ ናት። እንደ መጣች እኔ ላይቭ ላይ ነው እንደው መጣች እና እንደ አንቺ ገረድ እንደ ግርድና አረብኛ በደንብ አድርጎ አስተምሮሻል አለችኝ። ኋላ ደግሞ እኔ ተናደድኩኝ። ተናደድኩና ግርድና ያልሰራ ማን አለ? አሁን አንተ እዚህ ጋር ግርድና እየሰራህ ነው አዎ ሰራተኛ ማለት ነው። በነገራችን ላይ ግርድ ነው፣ ግርድና እየሰራ ነው። ምክንያቱም ተንቀሳቅሶ ገንዘብ የሚያመጣ የላቡን ውጤት የሚጠቀም ማለት ነው። ገረድ አያ። በኋላ በቃ ተናደድኩኝና፣ እስኩዝ ሚ አልኳት፣ በእንግሊዘኛ በአረብኛ አህ በአረብኛ ማልቀረኝ። በእንግሊዘኛ ምንድነው ያልሽ? አህ እስኩዝ ሚ አልኳት። እስኩዝ ሚ ዊ ኦል አር ገረድ አልኳት። እንዴ ምን ያለ አንተ ዲሙ! እንዴ ዊ ኦል አር ገረድ። አይዋ፣ በአረብኛ በአረብኛ ደሞ

ይጠራኝ እንዲ በልገይህም ብቻል ች ነእንጠየከኝሽ ሀዲያ ምን እና ቤተሰቦች ወልዳችንግሞ ገረድነን አልኳት። እንደ ምድር ላይ ወይ ያ ምድር ላይ ያለው ሁሉ ገረድ ነው አይደል? እንደ ገንዘብ ለማግኘት ግርድና ይሰራል። ወንድም እኮ ገረድ ነው። አዎ፣ በሴት ስም ሆነ እንጂ ወንድም ገረድ ነው። ገረድ ናቸው። ታዲያ ሰርተ የምትበላው ታዲያ በምንድን ተገርዴ? ሰርተ ላብህን ጠብ አድርገህ ጉልበትህን ተጠቅመህ አይደለም ገረድ ማለት ነው። አመሰግናለሁ እና ይህንን ሀሳብ እሺ፣ እንደዛ ካልሻት በኋላ ልጅቷ መልስ ሰታሻለች አልሰጥ። በዚህው ድምጥ ማጥዋጥፍት ብሎክ አድርገሻት አራላረ እኮት እንዲሁ አጣኋት አጣኋት። ኮመንቴ ላይ እስኪ አሁን ለአረብ ሀገር ሴቶች እስኪ ስለ እነሱ ያለሽ አመለካከት አሁን ላይ ምን ይመስላል? እስኪ ንገሪ። አንቺም እዛ ኖረሽ አይተሽዋል አይደለ? ያ እስኪ ንገሪን። እስኪ ያለው ቻሌንጅ እና ብዙ ነገር አለ። አማርኛ ይገባሻል ግን ረጋንተ ደሙ እንደ ምን ይላል ይሄ ተናንተ፣ አማርኛ እኮ የና የኛ አማርኛ እኮ ነው ኦሪጅናሉ። አይ እንግዲህ ያው እንግዲህ አረብ ሀገር ሴት የምታውቀው ነው። አሁን ለቤተሰቦች እድሜ ልኳን ምትቀልጥ፣ እውነቴን ነው የምልህ ነው ራ ነፍሴ አትል እራሴን አትል ምን የናትል ልልበስ ላጌጥ ምን አትል እንዴ፣ እዮ እንግዲህ እድሜ ልኳን እንግዲህ፣ እውነቴን ነው የምልህ እውነቴን ነው የምልህ አሁን እንደ አንድ ማአት አለች አሬ አንድ ሁለት ናቸው፣ ሁለት ናቸው። እውነቴን ነው እድሜያቸው ሄዷል እነሱ ለቤተሰባቸው ሰባቸው እስካሁን ድረስ እን ቤተሰቦች ሰቦች ሲሳካላቸውን ያገባሉ ይላሉ። አላገቡ አልወለዱ፣ እንዴት አንጀት እንደሚበሉ እውነቴን እኮ ነው። እና የአረብ ሀገር ሴት እውነቴን ነው ማለት ትቀልጣለች፣ ትቀልጣለች፣ ትቀልጣለች። ግን እንዲው ትቀልጥና ትቀልጥና ቤተሰብ ሰባ አይረዳትም፣ አይረዳትም። ትመጣና እንግድነት እንግዲህ እስትሄድ ድረስ እንደ ጨንቃቸዋል። እውነት ነው የምናገር፣ እንደ ባብሼ ማለት አልወድም። እኛ አልጨነቀንም። እንዲህ ይበቃሀል፣ እንዲህ እኔ ጥያቄ እስኪበዛብኝ አልወድም። እንዲህ የአረብ ሀገር ሴት እውነቴን ነው፣ ከእናት በላይ ናት። ከእናት በላይ የለም አይደለም የሚባል

ወይም ምንድን ነው እንደዚህ ጓጓ የሚያስብልሽ? አንቺ የዋ አይ ግን ያን ግን ይሰለቸኛል፣ ያልወድም ጥያቄ ሲበዛ። እንዴ ሰዎች እንዴ ጥያቄ ሲበዛባቸው ውሸታም አጭበርባሪ ይሆናሉ። እንዴ ሳይወጡ አ ዳውን ለእውነተኝነት ብለሽ ነው። ሳይ አሳት አው አው አው ይበቃኛል። አው እሺ አሁን ይሁን ነገር ጋብዥኝ፣ ጋብዥኝ አንተ ታየ። የሚመጣ ሁሉ እንዴ ብራፍ ሰም ይመጣንም ይመስል

እንዴት ነው እዚህ ያለ፣ በባዶ ኬስ ነው። ሀዲያ አንተ ደሞ ተሴት ጋር ትገናኛለህ ወጣ ወጣ ትላለህ አይደለም? ታዲያ እንዴት ነው ሴት የምታገኝ? ሰብሰብ አድርግ። ምን ይላል። አንድ ሳንቲም እንኳን የለህም ሆእንዳን ያለሁን ይሁን ይሁን በቃ እሺ። አሁን ትጋብዥኛለሽ። እኔ እንደው ይኸው ሰላሳ ብር አለ አገኘሁ አይደል። ኪስህ ውስጥ ሀዲያ አንድ ሻይ የለ። እንደ ካሜራማን እየሰማሀት ነው። አንድ ሻይ ብቻ ነው የምጋብዝህ ሀዲያ። ነው የለኝም። ለእሱ ኪስህ ወሰድኩኝና አገኘሁ። ታላታ ብር። አሁን ሻይ ልገብዝሀለሁ። ኩት ታዲያ፣ በባዶ ቂጥ እንደው ዝም ብሎ እንትን አለ ሺህ ቢኒ ነው አይደለም፣ ተኔ ነው ወደቀ። ዘርፈሽ ዘርፈሽ ባዶ አስቀረሽ። ምን አለ አንተ ደሞ የሚዘራ እንዲሁ ለመዝረፍማ ማን ይወጣ ብለን እንዝረፍ እንጂ አንተኮ እንዴ፣ አጅብ ዘንጦ በለውኮ። እኔ አምሮብኛላ እ ምርብሎብኛላ አይነቲ አው እንዴ፣ በጣም ወፍራ አንተ እንዴ፣ ቦዲጋርድ መስላ አይደል እንዴ፣ ፈረንጃ ሀገር እንዴ አይነት አቋም ያለው ቦዲጋርድ ይሎታል። ነገር ነው የሚመስል። እውነቴን እኮ ነው። ነገ እንቀጥላለን። እሺ አሁን በቃ ነው ያብዥኝና እንለያይ። ዲያጋልኩ እኮ እንዲ ሀዲያን እንውጣ እንሂድ። ምን ልጋብዝህ ግን በሰጠኝ በራሴው ብር አረግ ወሰድኩበት። እንግዲህ ሰላሳ ብር የወደቀ ሰላሳ ብር አለ፣ አንድ ላይ 60 ብር። ሁለት ሻይ እንጠጣለን። በቃ እንሄድ። ወሬ ያበዛ እንግዲህ። ባይ ባይ። ዲህና ሆኖ የኪዱ ቤተሰቦች ና አደሩ እደሩ። የሀቢብቲ የኔ ፍቅር የኔን ስፍስፍ ነፍስ ነገር የታደልኩሽ ከሰው ሀገር ኢትዮጵያዊ ስደተኛ ከሞት የዳንኩ እድለኛ በግዞት ቤት የማልተኛ